እንደዚህ ትነኩትና ከዛም በኋላ እዚህ ጋር የስ ኖ ምናም የሚል ጽሁፍ ይመጣል። እሱን ኖ ነው የምትሉት ማለት ነው። ከዛ ኤግዚት ብላችሁ ትወጣላችሁ። እዚህ ጋር ሬጅስትሬሽኑን ይቀይረዋል ማለት። ሰላም ቤተሰቦች እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ አዳዲስ ፋይሎችና ሪትሞችን መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናልና ግሩፕ አስቀምጥላችኋለሁ። እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ የቲክቶክ አካውንቴን እዚህ ጋር አረግላችኋለሁ። እዛ ላይ ኢንትሮ እና ብሪጅ እየሰራው ስለምለቅ እዛ ላይ ገብታችሁ ማየት ትችላላችሁ። ሽቤት ሰዎች መግቢያ ላይ ሳዋራ እንደሰማችሁት ዛሬ ብዙዎች ሙዚቀኞች የሚቸገሩበትን ከቴሌግራም ላይ ቮይሶች፣ ቮይስ ሬጅስትሬሽኖችን እነዚህን እነዚህን ቮይሶችን እንደ ከቴሌግራም ላይ አውርደን ከዛም በኋላ እዚህ ኪቦርዳችን ላይ አምጥተን ጭነን እንደምንጠቀም ነው ማሳያችሁ ማለት ነው። ብዙዎቻችሁ በቴሌግራም እንዲሁም ደግሞ ኮመንት ላይ እየጠየቃችሁኝ ስለነበረ ዛሬ እሱ ቪዲዮን ሰርቼ ያመጣሁት፣ ዛሬ እንዴት ከቴሌግራም ላይ አወርደን እዚህ ለኪቦርዳችንን ጭነን እንደምንጠቀም ነው ማሳያችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ የቻናሉን ሰብስክራይብ ላይክ፣ እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የሚፈልጉትን ቪዲዮ ኮመንት አርጉልኝ። እሺ ቤተሰቦች፣ ከቴሌግራም ላይ ለማውረድ መጀመሪያ ያው ቴሌግራም ላይ ሬጅስትሬሽን የሚባለው ይሄኛው ማለት ነው። እነዚህ ድምፆች ስምንቱ ሬጅስትሬሽን የሚባሉት ከቴሌግራም ላይ ማውረድ አለብን ማለት ነው። ቴሌግራም ላይ ገብተን ማውረድ አለብን በትክክለኛው መንገድ ማለት ነው። አንዳንዴ ዝም ብለን ዳውንሎድ ብቻ ብለን ማየውን ስም ወይም ደግሞ የሆነ ዜሮ አንዳንድ ቁጥር ሊመጣልን ይችላል። ስለዚህ ማውረድ ያለብን ሲስተም ዘዴ አሳያችኋለሁ ማለት ነው። አሁን ቀጥታ የምንሄደው ምንድን ነው ወደ ቴሌግራም ነው የምንሄደው። እኔ ቴሌግራም ላይ ያስቀመጥኩት የእኔ የራሴ ይሄኛው ሬጅስትሬሽን አለ ይሄኛው ሬጅስትሬሽን አለ እሱን አወርደን ነው የምንጠቀመው። ቴሌግራም ላይ አስቀምጬላችኋለሁ ቻናል ላይ ማለት ነው። ገብታችሁ ማውረድ ትችላላችሁ እዛ ላይ ይሄንን ሬጅስትሬሽን አውርጄ ከዛ ወደዚህ ነው የምንመጣው ማለት ነው አሁን ወደ ቴሌግራም ቻናል ላይ ነው የምንሄደው አብራችሁም ቆዩ እሺ ቤተሰቦች ያው እንደምታዩት ይሄ የኔ የቴሌግራም ቻናል ነው እዚህ ላይ የተለያዩ ስታይሎችን ማግኘት ትችላላችሁ አዳዲስ እንዲሁም ደግሞ ስጦታ እንዲሁም ደግሞ ጊቫዊ ሳዘጋጅ እዚህ ቻናል ላይ ነው የምለቀው ስለዚህ እዚህ ላይ ጆይን በማድረግ ማግኘት ትችላላችሁ አሁን ሬጅስትሬሽን ነው አውርጄ የማሳያችሁ። ይሄ እዚህ መጨረሻ ላይ ሙሴ 2017 የሚለው እኔ በብዛት ለ97 ለ75 ለኤስክስ 900 ምናምን ኪቦርዶች የምጠቀመው ሬጅስትሬሽን ነው፣ ባላንስ እያረኩ የምጠቀመው እንዲሁም ሌላ ሬጅስትሬሽን አለኝ፣ ግን ይሄኛው ለኔ በጣም አሪፍ ነው። ይህንን አሁን እንዴት ነው ዳውንሎድ የምናደርገው? እንደምታዩት ሬጅስትሬሽን ነው፣ ሪትም አይደለም። ስለዚህ እዚህ ጋር በቀኝ በኩል ከላይ ሶስት ነጠብጣብ ይታያቸዋል፣ እሱን ነው የምትነኩት። እንደዚህ ስትነኩ እዚህ ጋር ብዙ አማራጮች ያሏችሁ፣ ከነሱ ውስጥ ሴፍቱ ዳውንሎድስ የሚለውን ነው የምትነኩት። እሱ ነው የምትነኩት ማለት ነው። እንደዚህ ስታደርጉት ፋይል ሴፍቱ ዳውንሎድስ ይላችኋል፣ በስሙ ነው የሚቀመጠው ማለት ነው። አንዳንዴ እዚህ ጋር ክብ ክብ እንደዚህ እንደዚህ ክብ ክብ ሆኖ ዳውን የቀስቷ የታችኛዋ ምልክት ወደታች ንትን ያለችዋን ስትነኩ ፋይል ውስጥ ገብቶ በቁጥር ነው ዜሮ አንድ ሁለት ሶስት ምናምን አይገኝላችሁም ማለት ነው። ኪቦርድ ላይም ሲመጣ በስሙ አይመጣላችሁም። ስለዚህ እንደዚህ ማውረዳችሁን ቼክ አድርጉ። ድጋሚ ላሳያችሁ፣ ሶስቷን ነጠብጣብ ትነካላችሁ። ከዛም በኋላ ዳውንሎድ ነው የምትሉት፣ ሴፍቱ ዳውንሎድ የሚለውን ትነካላችሁ ማለት ነው ከዛም በኋላ ስልካችሁ ፋይል ማናጀር ውስጥ ይገባል ማለት ነው። ከዛ ላይ ነው ኮፒ ወደ ፍላሻችሁ የምታረጉት ማለት ነው። ኮፒ ማድረጋችሁን እንዳረሱ ፍላሽ ላይ ማለት ነው። እኔ ፍላሽ ላይ ኮፒ አድርጌ የጫንኩ ወደ ኪቦርዱ ነው ማሳያችሁ ማለት ነው። እዚህ ቻናል ላይ ያለው ስራ ይህን ይመስላል። ግሩፕም አለ። እዛ ላይ ገብታችሁ መጠያየቅ ምናምን ትችላላችሁ። እሺ ቤተሰቦች፣ ያው ቻናሉ ላይ አውርጄ ጨርሻለሁ። አሁን ደግሞ ወደ ፍለሽ ላይ መገልበጥ አለባችሁ ማለት ነው። ፍለሽ ላይ በኦቲጂ ያደርጋችሁ መገልበጥ አለባችሁ ቅድም እንዳወራሁት ማለት ነው። ስለዚህ እዚህ ላይ ከገለበጣችሁ በኋላ ያው ኪቦርዳችሁ ላይ ነው የምሰኩት ፍላሻችሁ ማለት ነው። ከዛም በኋላ ኮኔክትድ ይላችኋል። ከዛ ያስቀመጣችሁበት ነው ምትሉት ማለት ነው። እንደ ሪትም እንደዚህ ኤክስፓንሽን ዩዘር ምናምን ብላችሁ አይደለም ይመጣላችሁ። እንደዚህ ኤክስፓንሽን ዩዘር ብላችሁ ስገቡ ባዶ ነው የሚሆነው ፎርማታቸው ስለሚለያይ ማለት ነው። ያኛው አርጂቲ ነው፣ ይሄ ደግሞ ኤስቲዋይ ነው። ስለዚህ እናንተ የምትገቡት እንዴት ነው? ይሄ እዚህ ጋር ሬጅስትሬሽን ጽሁፉ ጠፍቶ ነው ትንሽ። ሬጅስትሬሽን ባንክ ሰሌክት ነው የሚለው እዚህ ጋር ጽሁፉ፣ ማለት እናንተ ጋር በደንብ ደምቆ እንደሚታይ ተስፋ አደርጋለሁ። ከዛም በኋላ እንደዚህ ትመጡና ሁለቱንም እኩል ነው የምትጫኑት። እዚህ ጋር ማይነስ ፕላስ አለ፣ ማይነስ እና ፕላስ ማለት ነው። እሱን እኩል እንደዚህ ነው የምትጫኑት። ይሄ ኪቦርዱ ላይ ያለ ኪቦርዱ ላይ የተቀመጡ ሬጅስትሬሽኖች ናቸው። ከዛም በኋላ እንዴት ነው የምታደርጉት? ወደ ዩዘር ነው እዚህ ጋር ታብ የምታደርጉት ማለት ነው፣ ይታያል። ወደ ዩዘር ታብ ነው የምታደርጉት ማለት ነው። ከዛም በኋላ ያስቀመጣችሁበት ነው እንትን የምትሉት። እኔ አሁን ለምሳሌ እዚህ ጋር ነው ያስቀመጥኩት፣ የፈላሽ ላይ ማለት ነው፣ ፎልደር ላይ ይሄኛው ነው። ስለዚህ ይህንን ትነኩታላችሁ ማለት ነው። አንዴ ብቻ ነው የምትነኩት። የሆነ ጽሑፍ ያመጣላችኋል። ሌላ ጊዜ የሆነ አንዳንድ ጽሑፍ አሁን ስላለመጣልኝ ነው። እንደዚህ ትነኩትና ከዛም በኋላ እዚህ ጋ የስ ኖ ምናም የሚል ጽሑፍ ይመጣል። እሱን ኖ ነው የምትሉት ማለት ነው። ከዛ ኤግዚት ብላችሁ ትወጣላችሁ። እዚ ጋ ሬጅስትሬሽኑን ይቀይረዋል ማለት ነው። አሁን ለምሳሌ ሌላ ሬጅስትሬሽን ልቀይር። እዚሁ ላይ ለምሳሌ ይህን ይህን ቀየርኩ። ሌላ ቮይስ ነው ያለው እዚህ ጋ የእኔ የኮርድ ሬጅስትሬሽን ኮርድ ምናምን እንሰራበት ነው። ስለዚህ እዛ ዩዘር ጋር ገብቼ እዚህ ጋር ያስቀመጥኩበት ገብቼ ነው። ስለዚህ አሁን ተቀይሯል። ይሁን እንደዚህ አድርጋችሁ ከቴሌግራም ቻናል ላይ፣ ግሩፕ ላይ ያወረዳችሁትን ቮይስ የኪቦርድ ሬጅስትሬሽን ማምጣትና መጠቀም ትችላላችሁ። ማለት ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ሰዎች አደርሱ። እንዲሁም ደግሞ ኮመንት ላይ በመግባት በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ሀሳብ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይኖላችሁ።